ሌልጅ ነው ያ የዴምሌ ነው እንዲያረሰው። እሱማ ይገባበት የሌለው ሰው እንዲሁ አሁን፣ እኔ እኮ ያንን ወሬ አርሳለሁ ብዬ ነበረ ዴግም አልሆነ። በቃ እንግዲህ። አዎ እንግዲህ፣ እንደት ነው እንደት አለ መሬት? አንን እኔው ግጥም አድርገህ በማርያ እንደው እንትን ስንዴ፣ እንደት አለ እንደት አለ?

ጌታለው፣ ወንድነኝ እና እኔ ምን እሷ ምነግራት? አቦ እኔ በቃ ምንድን ነው መፈራ። እሺ ንገራት። እሺ በቃ እኔ እንጃ አንቺዬ እንደው ቀዝቀዝ ብሏል። እንደው አልጣመኝም። አምሮብኛል አይደል? የለም ምን ይወጣልናል። አንተ ቢሆን እ ስማ እንትን ባጭራሽ አምሮብሀል እና ታዲያ ካለ ሲያስቢ ሆነ አንቺ እንደው ባለፈው ተሆነ ልሽ ጋር እዛ ቁመሽ አይችሽ እንደው ምን እያደረግሽ ነው

ማን እንደ ባልቄ ነው? ደሞ ይሄው እኮ አንቺ ነው ደው ሶስት አመት ትምህርት የሚገባው ላንቺ ብሎ ነው አሉ አው ምን አው ይሄው፣ ብሎ ሰሞኑ ጥፍጥፍ ውሃ ይጠጣህ፣ በላ ማሳዘኑ እንዳይሰማ። አንቺ አንቺ ብቻ ደግ በይ አባይ እንዳይሰማ እኔ ተናግሬያለሁ። አባይ እንዳይሰማ አንተንም እንዲህ ስትዘና ቀለ እንዳይሰማ እኔ እገላችኋለሁ ሁላችሁንም። ኧረ ተይ እንዲህ አይበላል፣ ልጁ መሞቱ ነው። ተናግሬያለሁ፣ ትሰሙ እንደሆነ ስሙ። አለበለዚያ እንግዲህ አባይ ያገኛችሁ እንደሆነ ሁላችሁንም ነው የሚገላችሁ። ተይ ግን ኧረ ተናግሬያለሁ። እንግዲህ በልጋ እ

አይ አይ ይኸውልሽ፣ ትምህርትም የገባ ላንቺ ብሎ ነው። ውደ ጂው ነው የሚለው። ኧረ እንዲ ነው። እንግዲያ አናገርሽው? አናገርኩት። እኔማ ደግም አላልኩት። አቤ ይቆጣል ብየዋለሁ። ታውቂዋለሽ አቤን፣ ፀባይ ይገላዋል። እኔ እንግዲህ ተናግራለሁ። አቤ ይቆጣል። ሳንቺ ፈልግሽዋል። እንግዲህ እኔ አሁን ውሀ ልሀር ነው፣ ውሀም የለኝ።

ይወዳት አለ እሷን፣ እንደማን ለሷ ብሎን ወይ ሶስት አመትም ትምህርት የገባው አረግ፣ ሶስት አመት ሙሉ ትምህርት ይገባ አው። ሰሞኑን እህል አይበላ፣ ውሀ አይጠጣ። ስንት እንጀራ ነው የሚበላ? እኔ ወዲም ትንሽ ነው የሚበላው። ስንት? ሶስት ነው። በቃ ሶስት አረግ ጧት

ላክ እንግዲህ እንግዲህ ማልንገር ማንም እንዳይሰማ አብይ ይገለኛል። ያለው አንተ። እሺ ምን ችግር አለ?